ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ሚልና በምድርም ላይ በሰማይ በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በማ በክራይስት ላይ ያለን እምነት ለምን ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚለው። ለመጨመረው ልጨርሰው። ይህንን ምን ይላል እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ ላለሁ በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ በልቦናቸው ደንዳንነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም። በእርግጥ ሰምታችሁታል፣ እውነትንም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋው ነው። አረጋውን ሰው አስወግዱ። በአእምሯችሁ መንፈስ ታደሱ። ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የሆነውን የተፈጠረውን አዲሱን ሰው ልበሱ። በሌላ አነጋገር በእውቀት ነው የሚታደሰው ይላል። እዚሁ ቆላሲያስ ላይ በእውቀት የሚታደሰው አእምሯችሁ ብሎ ይናገራልና መልበስ አለብን። ይሄ ኢንቴንሽናል የምናደርገው ነው። በእውቀት አዲሱ ሰው የበላይ ሆኖ መግዛት አለበት። በእነዚህ ሁሉ ላይ ማውጣት አለብን። ማንነታችን አዲሱ ሰው መውጣት አለበት። የሚናገር መልስ የሚሰጥ እሱ መሆን አለበት። ይህን ለመናገር ነፃነታችንን ማስጠበቅ መቻል አለብን የሚለውን ዛሬ በደንብ እናያለን። አንድ ጥቅስ በሱ ሐሳብ ላንሳና ገላትያ ምራፍ አራት ቁጥር አንድ እንደዚህ ይላል። ነገር ግን እላለው ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም፣ ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ምን ላነሳ ፈልጌ ነው እንግዲህ ከእንግዲህ ወዲ ይለ ከእንግዲህ ወዲህ በቃ ልጅ ነህ እንጂ ባሪያ አይደለህም። ከእንግዲህ ወዲ ራሱ ብዙ ነገር አይቀርፍም ማለት እንዲህ ነበርን። ከዓለማዊ መጀመሪያ ትምህርት በታችን ተገዝተን እንኖር ነበር። ከእንግዲህ ወዲ ካለ ይሄ ማወቅ ካወቀን በኋላ ተመልሰን ባሪያዎች አንሆንም ማለት ነው እና ከእንግዲህ ወዲህ ተብሎልን፣ ለምንድነው እኛ ወደ ኋላ ተመልሰን ተመልሰን በባርነት ቀንበር የምንያዘው? ባለፈው ሳምንት ስታነሱት ነበር ፓስተር ያቆቤ፣ ከእርግማን ከሕግ እርግማን ዋጀን ተብለን ከእንግዲህ ወዲህ ለምንድንነው ነው እርግማን የምንለው? የተዋጀንበትን ለምን ይዘና እሱን እያነሳ ነበርና፣ እስኪ ነፃነታችንን አማኞች ለማስጠበቅ ምን እናርግ? የማይመለከተንን አይመለከተንም ማለት ያስፈልጋል። እና አንዴ በርድ ፍሉ በሽታ በጣም መጣ በተባለ ጊዜ ሰዎች ሲሰጉ ልናደርግ የሚገባን ጥንቃቄ እያሉ ሲያወሩ አንድ እምነት ሰው ምናለ ይሄ ነገር እኔን አይመለከተኝም ምክንያቱም እኔ በርድ አይደለሁ። እና ርግማን አይመለከተንም፣ እርግማን አይመለከተንም። ለምን? አሁን ከእርግማን ወጣንና ዋጀን ላይ ደርሰናል። ዋጀን ትልቁ ሁልጊዜ ሰዎች ማሰብ ያለባቸው ወደ እግዚአብሔር ፋሚሊ ውስጥ ወደ ቅዱሳን ህብረት ውስጥ መጥተው የሚቀመጡት ለማወቅ ነው። በማወቅ ይላል ከዛ እንዴት ለህይወትና እግዚአብሔርን ለመምሰል የሚሆነው ነገር እንደተሰጠን፣ እውቀት በጣም ወሳኝና አስፈላጊ ነገር ነው። አሁንም እንዳነሳነው ነገር ላይ ትልቁ የሰይጣን ስራ አንዳንድ ጊዜ ሰይጣንን ከራሳቸው በላይ አድርገው ሰዎች ወይም ከእግዚአብሔር ይልቅ የሰይጣንን ነገር በጣም ማጉላታዊ ትረስት የማድረግ ለዚህ ነው ብዙ ምስክርነቶች፣ አንዲት እህት 15 ደቂቃ ከመሰከረች 14 ደቂቃ ከ50 ሰከንዱ ስለ ዲያብሎስ ነው። እምነት ደግሞ ከመስማት ነው። ሰው እያመን የሚሄደው ሰይጣን በሷ ላይ ያደረገው እዛ ጋ ቁጭ ብሎ የሚሰማውም ሰውዬው አሁንም ያንን ነገር አንዳንድ ኢየሱስ ዝም በል ውጣ የሚለው ለዛ ነው። የሚናገረውን ማመን በራሱ ያስፈልግም እና 14 ደቂቃ ከ50 ሰከንድ እንዲያርጎኝ እንዲያርጎኝ ይሉና፣ አሲ መጨረሻው ጌታ ግን ነጻ አውጣኝ። ስለዚህ ትልቁ የሰይጣን ስራ ምንድን ነው? ሽንገላው ነው። አሁን ኃይል የለውም። አንዳንዴ ያደረገም እንደ እሱ እራሱ ተደምሞ የሚሰማ ነው የሚመስለኝ ለምን ስለ ሰይጣን በቂ የሆነውን ነገር የእግዚአብሔር ቃል አስቀምጧል። ከዛ በላይ መናገር በራሱ አስፈላጊ ነገር አይደለም። ለምሳሌ ኢየሱስ ምን አለ? እንደመብረቅ አለ በኃይለኛ ስፒድ ከሰማይ ሲወድቅ አየ። አሁን በቃ ከኢየሱስ በላይ ስለ ሴጣን ማየት አያስፈልግ መጽሐፍ ቅዱስ ከዛ ትረቅጡት ዘንድ ይላል እባብና ጊንጡን ትረቅጡት ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። አሁን የአማኝ ሕይወት ከዚህ ነው የሚጀምረው ከዚህ ነው የሚጀምረው። ስለዚህ ትልቁ የሴይጣን ስራ ምንድን ነው? በቃ ማታለል ነው የማታለል ስራ ይህንን ደግሞ ሰው ማሸነፍ የሚችለው ሽንገላውን፣ ማታለሉን ማሸነፍ የሚችለው የእግዚአብሔር ንቃ ጦር በመልበስ ነው። የእግዚአብሔር ንቃ ጦር እስካለበሰ ድረስ በዛ እውነት ውስጥ ወይም በዛ አረነትና ነፃነት ውስጥ መመላለስ አይችልም። ኤፌሶን በኃይሉ ችሎት የበረታችሁ ሁኑ ይላል። ከዛ የዲያብሎስ ማት ነያታለን ምንድ ነው? አሁን ጻድቁን አጢአተኛ ነው ይለዋል። ና ልጆ አንድ ወንጌ ላይ ሲሰብክ የሰማሁት አለ እና ጌታን ተቀበልኩኝና ዳግም ተወለድኩ አለ። በቃ ወደ ቤተ ክርስቲያን መጣሁ፣ የውሃ ጥምቀት ወሰድኩ አለ እና ጸሎትን እንዴት መለማመድ እንዳለብኝ እንደነት ያስተማረኝ አስተማሪ ነገረኝ አለ። ከዛ ተንበርክኬ መጸለይ ሲጀምር ድምፅ መስማት ጀመርኩ አለ እና አንተ እኮ ሌባ ነህ የሚል ድምፅ ስሰማ አዎ ጌታ ሆይ አልኩ አለ። አንተን ከማግኘቴ በፊት ብዙ ስሰርቅ ነው ይኖርኩት አልኩ አለ። ከዛ አንተ እኮ ውሸታም ነው የሚል ቀጠላል። አዎ ጌታ ሆይ እኔ ብዙ ዋሽቻለሁ ከዛ አንተ እኮ እንዲህ ነው እያለ አስር ነገር ተናገረኝና አለ በ11 አንደኛ አንተ እኮ አልዳንክም ሲለኝ ነቀው። እና የምንሰማው ነገር ሁሉ ከእግዚአብሔር አይደለም የምንሰማው ነገር አሁን ይህ ሰው በደንነቱ አቅጣጫ እንደዳነ ገብቶታል፣ እርግጠኛ ነው። እንዴት መኖር እንዳለበት ግን አያውቅም። እስቲም በኩነንና በክሱ ውስጥ ይመላለሳል። ከዚህ ነገር ነጻ የሚያወጣው ምንድነው? እውነትን ማወቅ ነው። እውነትን ሲያቅ ከዲያብሎስ ክስ ከዲያብሎስ ማታለልና ሽንገላ አርነት ይወጣል። ለምሳሌ መጽሐፍ ቅዱስ በክርስቶስ ኢየሱስ ስንሆን የእግዚአብሔር ጽድቅ ነን ይላል። ይሄ እንደ ነፍስ መልህቅ ነው ይላል። በቃ ይሄንን እውነት ሊሽር የሚችል ምንም አይነት ኃይል የለም። ይሄንን እውነት ለምን? በደሙ የታተመ ነገር ነው። ለዚህ ነገር ማረጋገጫ አድርጎ ክርስቶስ ኢየሱስ እንዴት በደሙ እርግጥ እንዳደረገው መጽሐፍ ቅዱስ እስፔሻሊ ዕብራውያን ይህንን ይነግረናል። ስለዚህ በዚህ ነገር አቅጣጫ ሰው በዚህ እውነት ላይ ተመስርቶ እስከ መጨረሻው ድረስ መጽናት አለበት፣ በአርነት ለመመላለስ ቅድም ፓስተር ቴዲም ያነሳኸው አለ ጸንታችሁ ቆሙ ይላል ኢየሱስ ክርስቶስ በእግዚአብሔር እውነት ላይ ጸንቶን ይቆመው። በማቴዎስ አራት ላይ የተለያየ ማታለል የተለያየ ፈተናዎች ደርሰውበታል። እንዲያውም በመዝሙር ዘጠና አንድ ሁሉ ተፈትኖ ይጠብቁ ዘንድ መላእክቱን ስለአንተ ያዛን በሚለው አይ ስነ አፈታቱ እንደዛ አይደለም። እውነት ነው፣ ሀሳቢ እግዚአብሔር ቃል ነው፣ አፈታቱ ግን ይሄ አይደለም ብሎ መልሷል። ስለዚህ ያንን ነው የሚናገረውና የምዕራፍ ስድስት ኤፌሶን ከአስር ጀምሮ ያለው ዋና ሀሳብ 13 ላይ ነው በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ከዛ በኋላ ደግሞ ልበሱ እያለ ይናገራል። በእውነት ላይ መታነጽ፣ በእውነት ላይ መመስረት፣ በእውነት ላይ መጽናት፣ ከሰማነው ነገር አሁን እኮ ዕብራን ምዕራፍ ሁለት ላይ የሐዋርያ ጳውሎስ ሲናገር ይህንን የወንጌል እውነት በማን እንደተነገራቸው በማን እንደሰሙ ይብን በመላእክት አይደለም ይላል። እና ይሄ በክርስቶስ ኢየሱስ የተነገረ እውነት እንደሆነ ምዕራፍ አንድ ላይ ይነግራቸዋል። ለምሳሌ ሁሉን ወራሽ ባደረገው በእርሱ ነው የተናገራችሁ ይላቸዋል። እንደገና አለማትን በፈጠረበት በልጁ እንደገና በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ከዛ በኋላ ሲተነትን የክብሩ መንጸባረቅ ነው ይላል። የባህሪ ምሳሌ ነው ይላል። ሁሉም በስልጣኑ ቃል ስለ ክርስቶስ ይዘረዝራል። ከዛ ምዕራፍ ሁለት ላይ ይመጣና፣ ስለዚህ ከሰማነው ነገር እናልባት እንዳንወሰድ አንድ ትርጉም እንዳንንሸራተት ይላል። ለሰማነው ነገር ለእርሱ አብልጠን ይሄ መጽናት ይባላል። በእውነት ላይ መመስረት የፈለገ ነገር ለቆሮንቶስ ሰዎች እኮ የሚላቸው ይሄ ነው። ከእናንተ ድካም ጋር አታያይዙት በእናንተ ያለው ክርስቶስ ስለ እናንተ አይደክም የሚላቸዋል። እንደገና በእናንተ ኃይለኛ ነው። ጳውሎስ ደክም ያን ጊዜም በረታለሁ ብሏል። እንደ ደከምኩ ባለበት ሰዓት እንዴት በክርስቶስ ኃይል እንደሚያሸንፍ አንዲት ጥቅስ ብናገር ጳውሎስ እውቀት መሰረት ነው ማቴዎስ ሰባትም ላይ የኔን ትምህርት ሰምቶ የሚያደርግ ሰው ይላል። የዛን ሰው የህይወቱን መሰረት አለት ያደርገዋል። አለት ደግሞ ለአንድ ሕንጻ ለአንድ ቤት በጣም ሁነኛና ትክክለኛ መሰረት ነው። እና አካባቢ ላይ ድንጋይ እንኳን ከሌለ ከሌላ ቦታ በመኪና ተገልብጦ ቤት እዛ ላይ ነው የሚቆመው። የፈለገነ ግራውንድ። አሁንም የእግዚአብሔር ቃል የሰው የህይወቱ እንዴት ጠንካራ መሰረትን። ብዙ ውድቀቶች የመሰረት ኬዝ ነው። በእውነት ላይ ሰው ካልተመሰረተና ካልታነጸ ለምን መቶ ዓመት በቤተ ክርስቲያን ውስጥ አይኖርም። እምነተኛ የቃሉ ወተት ካላገኘ አያድግም። እድገት በጣም ሲሪየስ ነገር ነው። አንድ ቆሮንቶስ 15 58 ላይ ነው የሚያነሳው። እኔ ከፍ ብሎ ከ52 ልጀምር እነሆ አንድ ምስጢር እነግራቸዋለሁ እያለ ስለ አካል መነሳት ስለ አካል የትንሣኤን አካል ስለመልበስ ያነሳል። ከዛ አምሳ አራት ላይ ዳሩ ግን ይህ የሚበሰብሰው የማያበሰብሰው ሊለብስ፣ ይህም የሚሞተው የማይሞተው ሊለብስ በዚያ ጊዜ ሞት ድል በመነሳ ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ ሞጋዮታል፣ ሲኦል ሆይ ድል መንሳት የታለ? አሁን እያወራችሁ ነው በወንጌል ስለተገኘው ነገር፣ የታለ የሞት ሞት ሞጊያ፣ ኃጢአት ነው፣ የኃጢአት ኃይል ህግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሆን ይልና ይህን እውነት ካስቀመጠ በኋላ 58 ላይ ስለዚህ የተወደዳችሁ ወንድሞች ወይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ ይላል። በዚህ በሰማችሁት እውነት ላይ ተመቻችታችሁ የምትቀመጡ የማትነቃነቁ ሚልና የጌታ ስራ ደግሞ ሁልጊዜ የሚበዛላችሁ ይሁን ይላል። እና ይሄ በሰማነው ነገር ላይ መጽናት መቆም በጣም አስፈላጊ ነገር ነው። በጣም በጣም ፓወርፉል አፖስትል ወደ አንተ ልምጣና ከዛ በፊት እቺ ፓስተር ያቆብ ያልከው ለሰማነው ነገር አብልጠን ልንጠነቀቅ ይገባል ይላልና፣ ምን ያህል ጥንቃቄያችንስ? ለተቀበልነው እውነት እንዴት ነው የምንይዘው? አንድ ነገር ተራ ነገር በእጅ ይዘና እንቁ ስትይዝ መችሳ እንዳ አይደለም። ለያዝከው ነገር ራሱ ዋጋ ትሰጣል። እና የተከፈለው ነገር ለእኛ በጣም ትልቅ ስለሆነ አጽንተን መያዝ የመደላደል አደለ በዛ እውነት ላይ ማረፍ ከእንደገና ደግሞ ጸንተን መቆም የሚሉ በጣም ዋና ዋና ሀሳቦች ናቸው እና ምንም እንኳን ነፃ ብንወጣ ጸንተን ካልቆምን ተመልሰን መንሸራተት አደለ አለና ስ ፖስትል ይሄንን ነገር በጣም ደስ የሚል ነገር ነው ፓስተር ያቆብ ያቀረበው። እንግዲህ ነፃነታችንን ለማስጠበቅ የእኛ ድርሻ ትልቅ ሚና ነው። ትልቅ ሚና አለው። የእኛ ድርሻ ነው። ዋናው ነገርና ልክ ገላትያ ላይ እንደተናገረው ምንድን ነው ያለው፣ በነጻነት ኖሮስ ክርስቶስ ነጻነት አሁን እንግዲህ ጸንታችሁ ቁሙ የሚለው የእኛ ድርሻ ነው። የእግዚአብሔርም አይደለም። አጽናኝም ብትለው አይሰማህም። አንተነህ መጽናት ያለብህ። ምክንያቱም መጽናት የምትችልበትን ሁሉ ሰጥቶናል። ስለዚህ እንደውም ቆሮንቶስ መጽሐፍ ላይ ምን ብሎ ይናገራል፣ በሃይማኖት ቁሙ፣ ጎልምሱ ጠንክሩ በእናንተ ዘንድ ሁሉ በፍቅሩ የሚለው ምን ይላል። ስታንድ ፊርም ኢን ፌይድ ነው የሚለው እና ትንሽ ስለ እምነት ለመናገር ነው። ምክንያቱም ለማስጠበቅ እምነት የሚባለው ነገር ያስፈልጋል። ባለፈው ሳምንት ስናገር ሉቃስ ምዕራፍ 24 ላይ ጌታችን ኢየሱስ ክርስቶስ ሲወቅሳቸው የተናገረው ነገር አለና እሱን ባነበው ደስ ይለኛል እና እሷን ክፍል ብቻ ለአንብባት ምን ይላል ሲጠይቃቸው በመካከላቸው ቆሞ ምንም ማን እንደሆነም አላወቁምና፣ ግን ሲናገራቸው እንደዚህ እርሱም እናንተ የማታስተውሉ ነቢያትም የተናገሩት ሁሉ ልባችሁ ከማመን የዘገየ ብሎ ይናገራቸው። ከማመን የዘገየ ለማመን ሰዎች መዘግየት የለባቸው። ሰው ለማመን ከዘገየ ዝም ብሎ ሲመራመር ነውና፣ አይደለም እያለ ሲመራመር ሲዘገይ እየጠወለገ ተመልሶ ወደ ባርነት የሚሄድበት ቴንደንሲ አለ። ማመን አለብን፣ የእግዚአብሔርን ቃል ማመን አለብን። ሮሜ ምዕራፍ አስር ላይ እንደሚናገረው ማለት ነው እንግዲህ እምነት ከምንድን ነው አለ? ከመስማት ነው። ከዛ በፊት የምስራቹ ቃል ተሰብኮላቸው አላመኑ ማለት አይደለ? ይሄ የምስራች ቃል አርነት ስለመውጣታችን በሶስት አንግል ፈጽመን ነጻ ስለ መውጣታችን፣ ክርስቶስ ኢየሱስ በከፈለው ዋጋ ነጻ መውጣታችንን ማመናችን ኮንፌሽናችንንም አካሄዳችንንም አረማመዳችን ይቀይራል። ማመናችን ደግሞ በዚህ እውነት ላይ እንድንጸና ያደርገናል። ለመስማት ለማመን መስማት የሚባለው ነገር አለ። ምን እንስማ? የምስራችን ኤኒቲንግ አይደል። የምስራችን ምንድ ነው? የምስራችን ኢየሱስ ክርስቶስ እኛን ነጻ ለማውጣት ወደዚህ ምድር መጣ። ስለዚህ በእውነት አርነት ወተናል ልጅ አርነት ቢያወጣችሁ በእውነት አርነት ወጣችኋል የሚለውን አንብበን አናምንም። እናነባለን ግን አናምንም። ልክ ልባችን ከማመን ዘገየ የሚባለው እናውቀዋለን። ትላለች ሲሰብክ ሰባኪው አውቀዋለሁ ይላል። ሲሰሙት አውቀዋለሁ ግን አያምኑትም። ቼንጅ የሚያመጣው ማመን ነው። በዚህ ነጻነታችን መመላለስ እንድንችል የሚያደርገን ማመን ነው። እዚህ ሮሜ ምዕራፍ 10 ላይ ለምሳሌ፣ ታዲያ ያላመኑት እንዴት አድርገው ይጠሩታል? ስለ እርሱም ሳይሰሙ እንዴት ያምኑበታል? ሰባኪ ሳይኖር እንዴት መስማት ይችላሉ? ካልተላቀስ እንዴት መስመክ ይችላሉ? ይህም የምስራችን የሚያምጡ እግሮች እንዴት ያማሩ ናቸው! ነገር ግን የሰሙት ሁሉ የምሥራችን ቃል አልተቀበሉም። ሰምተዋል ግን አልተቀበሉም። ኢሳይያስ፣ ጌታ ሆይ መልእክታችን ማን አምኗል ብሏል። እንግዲህ እምነት የሚገኘው መልእክቱን ከመስማት ነው። መልእክቱ ውስጥ በክርስቶስ ቃል ነው። ነገር ግን አልሰሙን ብዬ እጠይቃለሁ። በእርግጥ ሰምተዋል። አሁን ችግሩ የመስማት ጉዳይ አይደለም። ማለት ድምጻቸው በምድር ላይ ቃላቸውም እስከ ዓለም ዳርቻ ተሰማ። ደግምም እጠይቃለሁ፣ እስራኤል ላላስተዋሉ ሆኑ? በቅድሚያ ሙሴ እንዲህ ይላል ሕዝቤ ባልሆኑት አስቀናቸዋለሁ ማስተዋል በሌላቸው ሕዝብ አስቆጣቸዋለሁ ብሎ ይናገራል። ሊትራሊ ስለ እስራኤል ሕዝብ ነው የተናገረው። አልሰሙም ወይ? ሰምተዋል። ዴይሊ ነው የሰሙት ግን ልክ የብራን ጸሐፊ የብራን ላይ እንደተናገረው ምን ይላል? ዛሬ ድምፁን ብትሰሙት አባቶቻችሁን ን የፈተኑበትን የመረመሩበትን አርባ ዓመት ስራይን ያዩበትን በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ስለዚህ ያን ትውልድ ተቆጥቼ፣ ዘወትር በልባቸው ይስታሉ፣ መንገዴ ግን አላወቁም አልሁ፣ እንዲሁ ወደ እረፍቴ አይገቡም ብዬ በቁጣ ማልኩ ይላል ምዕራፍ ቁጥር ሰባት ጀምሮ ሲናገር ከዛ እንደዚህ ብሎ ይቀጥል። ቁጥር 12 ላይ ወንድሞች፣ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ። የእስራኤላውያን ችግር ያለማመን የማያምን ልብ ነው ወይም ከማመን የሚዘገይ ልብ ነው። አሁን በምድረ በዳ ቀሩ ይላል እኮ። ለአርነት ተጠርተው ማለት ነው። ለነጻነት ተጠርተው ግን በባርነት ሜንታሊቲ ተመላለሱ። ያ በባርነት ሜንታሊቲ መመላለሳቸው እግዚአብሔርን አስቆጣው። ለምን አርነት ወጥተው ሳለ የባርነት ሜንታሊቲ አመለካከትና እሳቤው ውስጥ ስለነበሩ አይገቡም ማለት እግዚአብሔር፣ ወደዚህ ወደ አርነት ወደ ነጻነት ምድር አይገቡም፣ ሳይዘሩ ወደሚበሉበት ምድር አይገቡም። እነሱ በአካል ወጥተዋል እንጂ ባለማመናቸው የተነሳ ልባቸው ወደኋላ ነበር። ከባርነት ሜንታሊቲ ነፃ ልወጡ ሰው ከባርነት ሜንታሊቲ የሚወጣው ከወጣ በኋላ ማመን የሚባል ነገር አለ ወጥቷል እኮ በክርስቶስ ኢየሱስ አርነታችን ተቀብለናል ግን እናምነዋለን ወይ ህዝባችን የሚንሰማው ቅዱሳን ክርስቲያኖች ያምናሉ ወይ ካመኑ ቶታሊ ህይወታቸው ይለወጣል እዚህ ጋር የሚናገረው እሱ ነው ወጥቷል ግን በምድረ በዳ ቀሩ እግዚአብሔር አይገቡም ብዬ በቁጣዬ ማልኩ ብሎ ይናገራል ወንድሞቹ ምናልባት ያው እግዚአብሔር የሚያስገዳጅ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ግን እርስ በርሳችሁ ተመካከሩ። የመጀመሪያ እምነታችሁን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና የዚያርነት ሕይወት ተካፋዮች እምነት በጣም ወሳኝ ነው። ይልና እንደዚህ ብሎ ቀጠለ፣ የተባለ ዛሬ ድምፁ ሲሰሙ በማስመር እንደሆነ ልባችን ልከኛ አታድርጉ። ሰምተው ያስመረሩት እነማን ነበሩ? በሙሴ ተመርተው ከግብጽ የወጡ ሁሉ አይደለምን? አርባ አመት የተቆጣቸው እነማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአት ያደረጉ እነሱ አይደሉም? ነፃሉትም እንደ ነጻ ወጥተዋል፣ ግን እንደ ባሪያ ኖሩ፣ በምድረ በዳ ቀሩ። ወደኛ ይመጣል ባዲስ ኪዳን ኢየሱስ ክርስቶስ ልጁ አርነት ቢያወጣቸው በእውነት አርነት ወጥቷቸዋል። ዛሬ ባለማመናችን ምክንያት ያርነት ለነጻነት ጸልይልኝ ካልክ ዚስ ኢስ ኢንሴን እኮ አለማመን እኮ ነው። ለምን አናምን እውነትን ማመን ያለም አለማመናችን ነው። እስከ ዛሬም ኃጢአት በእኛ ላይ እንደሚገዛ ሰይጣን በእኛ ላይ እንደሚገዛ ስጋ በእኛ ላይ እንደሚሰለጥን ማሰብ አለማመን ነው። ይሄ የባርነት ሜንታሊቲ ነው። ይሄ በምድረ በዳ እንደ መቅረት ትቆጥረዋለህ። የሰይጣንም ችግር አይደለም፣ የእግዚአብሔርም ችግር አለ፣ ያለማመን ችግር ነው። ችግር የሆነን የተደረገልን አለማመን። የተደረገልን ካመነን አስተሳሰባችን ነው የሚቀይረው፣ ሜንታሊቲያችንን ይቀይራል። አር ነጻ እንደወጣ ሰው እንናገራለን። ነጻ እንደወጣ ሰው አክት እናደርጋለን፣ እንኖራለን፣ እንመሰክራለን። ልምድ ነው። ልባቸው ከማመን የዘገየው አላቸው። ይህን ሁሉ ካደረጉ በኋላ እነሱ ወደኋላ ይመለሳል። ኢየሱስ ስለ አርነታችን ሞቶ ከተነሳ በኋላ እነሱ ተመልሰው ወደ ድሮ ማንነታችን የመለልሳት ያለማመን ችግር ነው። አላቸው ካልታዙም በቀር ወደ ረፍቴ እንዳይገቡ የማለባችን ማ ነው፣ ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን። ጠንቁ ምንድን ነው? አለማመን ጠንቅ ነው፣ ተውሳክ ነው። አለማመን ሰው ሁሉ ተደርጎለት ኦብቪየስሊ፣ ኢየሱስ ክርስቶስ በግልጥ በገሃድ ምንም ሳይቸገሩ ባታሊዮን መላክ ለእኛ ያለው የነጻነት ፍላጎት ከእኛ በላይ ሆኖ ያንን አሟልቶ አከናውኖ አሳክቶ ከሄደ በኋላ ራሳችንን እንደ ባሪያ፣ እንደ ተገዢ አሁንም ነጻነት ፈላጊ ማሰብ ሌላ አይደለም አለማመን ነው። የአለማመን ትልቅ ችግር ነው። ስለዚህ ባለማመናቸው ጠንቅ ጠፉ። የማያምን ልብ ክፉ ልብ ነው። ክፉ ልብ ይባል አንድ ክፉ ልብ ከተባለ ምን አይነት ልብ ነው ማለት ነው? የማያምን ልብ ነው ማለት ነው። ክፉና የማያምን ልብ ይላል። አሁንም ደግሞ እንዳልከው ባለማመናቸው ጠንቅ ይላል። አለማመን በጣም እንቅፋት ነው እና አለማመን በሚሰመር ምን ነው? ከማመን ልባቸው የዘገየ ስለ አለማመናቸው፣ ከትንሣኤው በኋላ ኮስ መጥቶም ስለ አለማመናቸው ነቀፋቸው። አለማመንን ኢየሱስ ክርስቶስ በምንም አይታገስም። መጽሐፍ ቅዱስ ሁለቱን ነው የተደነቀው ኢየሱስ አንደኛው በእምነታቸው ኢየሱስ የተደነቀው አንደኛ በእምነታቸው፣ ሁለተኛ ባለማመናቸው ተደነቀ። ኢየሱስን የሚያስደንቁት ሁለት ነገሮች ናቸው፣ ማመንና አለማመን። ባይብል በዚህ ውስጥ ነው የሚያለው። አንድ ዕብራውያን 13 ላይ አንድ ቃል ለአንብብና እንደው አንድ አንድ ነገር ብትሉ ፓስተር ያቆቤ፣ ዕብራውያን 13 ቁጥር 5 ምን ይላል? አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁም ይብቃችሁ፣ እርሱ ራሱ አልለቅህም፣ ከቶም አልተውህም ብሏልና ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን። ይላል እሱ ስላለ ብሏልና። ምንድን ነው ያለው? እሱ አለቅህም ከቶም አልተውህም ብሏልና። ስለዚህ እኛ ምን እንበል? እኛ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን። ብሏልና እንላለን ያለው ምንድን ነው? አሁን ብዙ ጊዜ የምንሰማው ምንድን ነው አልተውህም ብሏል፣ እና ሰው ምንድን ነው? አትተውኝ ነው። እዚህ ጋር ግን በፍጹም ይሄን አይልም። አይደለም አለቅህም ሲል እባክህ የተውያት ትልቀቀኝ ይላል። ኮንፌሽን ይሄ አይደለም። እዚህ ግን ያስተማረን ምንድን ነው? አልተውህም አልለቅህም ብሏል፣ እና በድፍረት እኛ ምን እናለን? ጌታ ይረዳኛል እና አልፈራም፣ ሰው ምን ያደርገኛል። ስለዚህ አልለቅህም ካለ አይለቀኝም፣ አልተውም ካለ አይተወኝም፣ እረዳለሁ ካለ ይረዳኛል ነው። አለቀ በቃ እና ኮንፌሽናችን ይሄ ከነጻነታችን ጋር የነጻነታችንን ኮንፌሽን እራሱ ያስፈልጋል። አሁን ድል አርገ ድል ነስተ፣ ብዙ ምርኮ ማርከ፣ የሽንፈት ቃል አታወራም። የነጻነት ነው አይደለ? የደስታ ነው እና እንዲያውም ነህሚያ ላይ ምን ይላል? ዛሬ ደስታ ቀን ነው አትዘኑ አላቸው። ምክንያቱም የእግዚአብሔር ደስታ ኃይላችሁ ነው ይላቸዋልና የደስታ ጊዜ ምርኮ የተመለሰበት ድል የተቀዳጀበት ጊዜ ላይ በትንሣኤው በክርስቶስ ኢየሱስ ትንሳኤ አለ ያገኘነው ድል አለ። ያን ድል ጨብጠን ኮንፌሽናችን ከድሉ እኩል ሳይሆን ሲቀር ያንም ያህል ክርስቶስ ኢየሱስ አብሮ አስቀምጦን አብሮ አስገብቶን ክብርን አይተን አንድ ክብሩን አየን እኮ ነው የሚለው አባት ዘንድ ያለው ክብር የሆነው ክብሩን አየን ይላል እና ያን ክብር አይተን በዛ ልክ እንዳንመላለስ ደግሞ ኮንፌሽናችን የተበላሸ ሆነ እና ነፃነትና የኮንፌሽን ወይም የእምነት ንግግር የምንለው በጣም ተያያዥ ነው። ሁሌ ማወጅም ያለብን ውድቀትን ሳይሆን ነፃነታችን ነው እና እስኪ ፓስታር ሁለት ነገር ባለሳ እብራውያን ላይ ምስክርነታችንን እንጠብቅ ይላል። አንዱ እምነት የሚነገር የሚገለጠው በንግግር ነው። ምስክርነታችንን እንጠብቅ ይልና ክርስቶስ ኢየሱስ አሁን ስለ እኛ ይታያል ይላል። በዚህ ሰዓት ክርስቶስ ስለ እኛ ሊቀ ካህን ሆኖ በአብ ፊት እንዳለ ይናገራል። እኛ እዚህ ለምንመሰክረው ነገር ክርስቶስ በሰማይ ዋስ ነው። ክርስቶስ በሰማይ ይታያል። ስለዚህ በክርስቶስ የተደረገልን ነገር በዚህ ምድር ላይ ስንናገር ለዛ ነገር ክርስቶስ ኢየሱስ በፊት ቆሞ ይታያል ማለት ነው። ባይብል የተናገረው ይደረግለታል ይላል። ሰው ድካምን እየተናገረ መበርታት አይችልም። ሰው ስለ ሀዘን ዛሬ በቃ በጣም ልብ ደግሞ እንትን ልቤ ተሰብሮ ይላል። ስለ ልቡ መሰበር እጠግን ዘንድ ብሏል ኢየሱስ። ስለዚህ ልቡ በክርስቶስ ቢጠገን ግን የተሰበረ አኗኗር ነው የሚኖረው ልቡ የተጎድና ይሄ ስለ ሐዘን እያወራ ደስተኛ መሆን አይችልም። ከተሰራልን ስራ ጋራ ነው የምንናገረው ነገር ፊት ማድረግ ያለበት። ስለዚህ ተብሎ እንደተጻፈ እንዲህ እንናገራለን። ቆሮንቶስ ላይ ደግሞ መንፈስ በሚያስተምረን ቃል ይላል። መንፈስ ያስተማረን ደግሞ በክርስቶስ ተሰርቶ ያለቀውን ነገር ነውና ምስክርነታችንን መጠበቅ ያስፈልጋል ለማለት ነው። በጣም ፓወርፉል አፖስትል፣ አንድ አንተን ብትጨምር ደስ ይለኛል። አሁን ይሄ እንዲህ እንናገራለን እንናገራለን። የሚገርም ነው። መንፈስ አለ አለ ሚያስተምረ አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀ ተብሎ እንደተጻፈው እንዲህ እንናገር እንደተጻፈው ነው የምንናገር። ፕሬዝ ጋድ ዘሁልቁ ላይ ለሰላዮቹ የተናገረው ቃል ታስታውሱ እንደሆነ በጆሮ እንደሰማው እንዲሁ አደርግባቸዋለሁ አለ። የተናገሩትን ነው የወረሱት። አንደበት ኃይል እንዳለው እምነት ደግሞ ከንግግር መለየት እንደማይቻል ማወቅ አለብን አርነታችን ያገኘነው ነፃነት በክርስቶስ ያገኘው ነፃነት ማሰብ ሳይሆን መናገር አለብን ማሰብ ብቻ አይደለም መናገር መቻል አለብን። ካመንን እንናገራለን ጳውሎስ ሁለተኛ ቆሮንቶስ ላይ የተናገረው እሱ ነው አመንኩ ስለዚህም ተናግሮ ተብሎ ነጻፈ እኛም በዚህ በዚህ እምነት መንፈስ እናምናለን ስለዚህም እንናገር የእምነት መንፈስ ንግግር አለበት ካመንን ቅድም ስለምነት እምነት አውረናለ እንናገራለን። ሁኔታው ባይፈቅድም አርነታችን ግን እንናወራለን አይገዛኝም ይሄም አይገዛኝም፣ ነፃ ወጥቻለሁ፣ ከዚህ ነፃ ወጥቻለሁ ብለን ሁልጊዜ እንናገራለን። ያንን ልንናገር ይገባናል። ለመለማመድ ከፈለግን ነፃነታችን በጣም ፓወርፉል በጣም ድንቅ ነገር ነው። ዛሬ እንግዲህ ነፃነታችን ለማስጠብ ጻንታችሁ ቆሙ ተመልሳችሁ በባርነት ቀንበር አትያዙ ይላል። ውድ ተመልካቾቻችን፣ በእነዚህ በአራት ሳምንት ውይይት በክርስቶስ ኢየሱስ ያገኘነው ነፃነት በሚል ነበር እየተወያየን የነበር ነው። ዛሬ ደግሞ ነፃነታችንን ማስጠበቅ የሚለውን አንስተን ነበር የተመለከት ነው። እና በነፃነት ልንኖር ክርስቶስ ነፃነት አውጥቶናል። ከዛ በኋላ ግን ጸንታችሁ ቁሙ ተብሏል። አሁን ደግሞ መጽናት ያስፈልገናል። ከጸናን ግን ምናንሆንም ተመልሰን በባርነት ቀንበር አንያዝም። ለመጽናታችን ምንጸናው ግን በምንድን ነው? በእምነትና በንግግራችን። ምክንያቱም እምነትና ንግግር ተያያዥ ነው። ቃሉ በአፍህም በልብህም ሆኖ ቀርቦልሃል እና የእግዚአብሔር ቃል በልባችንም በአፋችንም ነው የቀረበው። ልባችን ላይ ያመነውን በአፋችን መናገር መቻል አለብን። በእውነት ነፃ ከወጣን ነፃ ወጥቻለሁ ብለን ልናውጅ ይገባል በባርነት ቀንበር ተመልሰን መያዝ የለብንም ስለ ኃጢአት አጉልተን ስለ በሽታ አጉልተን ስለ አጋንንት አጉልተን የምንኖርበት ጊዜ አይደለም በክርስቶስ ኢየሱስ በሰማይ ስፍራ በመንፈሳዊ በረከት ሁሉ ተባርከናል በረከታችንን እናውጃለን ከእርሱ ጋር እንደተነሳን እንቆጥራለን ቁጠሩ ተብሏል በአብ ክብር በአብ ደስታ እየተመላለስን በአዲስ ህይወት እንድንመላለስ ነው ስለዚህ አዲሱን የተቀበልነው ህይወትን እያወራል ከሽንፈት ይልቅ ድላችንን እየተናገርን። ድል ማለት ዝም ብሎ ምኞት ሳይሆን የተሰራ ያለቀ እርግጥና ጽኑ የሆነ መሰረት ነው። እና ለማለት ያክል አይደለም የምንለው፣ ስለሆነ ነው፣ በእግዚአብሔር እውነት ስለሆነ ነው። እና ይህንን አብልጠን እንናገራለን። ዛሬ በዚህ ትምህርት ከተባረካችሁ ደግሞ ለሌሎችም እንዲደርስ ፌዝ ሚዲያ ወርልድ ዋይድ ብላችሁ ገብታችሁ ያንን የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ትምህርቶቹን ደግሞ ብትከታተሉ ያለፈውን ትችላላችሁ። በጣም እንወዳችኋለን። ተባርካችኋል። የዛሬው በክርስቶስ ያገኘነው ነፃነት የሚለውን ውይይት በዚህ እናጠናቅቃለን። ሳምንት በሌላ ርዕስ እንገናኝ። ሻሎም